በጣም እስልምና ውስጥ አላህን ከማመሰግንባቸው ሀሳቦች ውስጥ በጣም ብዙ ናቸው። ወሚንሁም ንያ በጣም በጣም ይደንቀኝ ሀሳብ ነው። ደክሞን ተኝተን ዒባዳ ላይ መሆን ማለት ነው በንያ። እኛ ግን የምናስበው ዒባዳ ሲባል ሰላት ነው ወይ የሆነኛው ነው የሆነ ከፍልፍል አድርገን ህይወታችንን ይሄኛውን ጊዜ ለዒባዳ፣ ይሄኛውን ለስፖርት፣ ይሄኛውን ደግሞ ለንግድ ምናምን ብለን ያስቀመጥን ይመስለኛል። እነህ ሰዎች ምናልባትም ኮንሽስ ሲሆኑ በሁሉም ስራዎቻቸው በሁሉም ተግባሮቻቸው ውስጥ ንያ እየጨመሩበት ወደ ዒባዳ የመቀየርና እሱን ደግሞ ኢንተርቴን የማድረግ በደንብ ይሄ እንዴት ነው ማጣጣም ምናምን በደንብ የሚታይባቸው ይመስለኛል። ከአላህ ጋር በጥሩ መንገድ ያሳለፍነው የሆነ ህይወታችን ክፍል ያለ ይመስለኛል። ብዙዎቻችን የምንናፍቀው የሆነ የምናፍቀው ቀን አለ። ሰላቱ ጣፍቶን፣ ጾሙ በጣም ደስ ብሎን ለመስገድ እንዲህ አስር አይደርስም እንዴ ያልንበት ወቅት ማለት ነው። እንዲህ መግሪብ ዛሬ ምነው ዘገየ ምናምን፣ አወለ ሰፍ ላይ ሂደን ቆመን አስራ አስራ አምስት ደቂቃ ቀደም ብለን ገብተን ቁርኣን ቀርተን ዚክር አድርገን ዱዓ አድርገን በቃ እንደዚህ አይነት የሆነ ህይወታችን ክፍል አለ። ምናልባትም ዛሬም ድረስ ለመኖር የምንጓጓው መች ነው ብለን ቀጠሮ የያዝንለት ቀንና ወደሱ ቀን መችና እንዴት ባለ መንገድ እንሂድ